ሰላም፣ ሰላም እንዴት ናችሁ? ውድ የደቦልስ ኢንተርቴንመንት የኪራና ሱራ ፋሚሊዎች እንዴት ናችሁ? እንግዲህ ጉንፋን ትንሽ አፈን አድርጎኛል። አየሩ እንግዲህ እየተለዋወጠ አስቸገረን። ከሀገር የወጣን ምን መስለው እኮ አየሩ ሲቀያየርብን እና እንዴት ናችሁ? ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ በዓሉ እንዴት ነበር? እስቲ ኮመንት ሴክሽን ላይ ሁላችሁ ስለ በዓሉ ያለውን ነገር ሲንገሩን። እንግዲህ ዛሬ ቤተሰቦች ብቻዬን አልመጣሁም። የምትወዷት የምታከብሯትን እናታችንን ነው ይዤ የመጣሁት። እሷን ብቻ አይደለም ከባባድ እንግዶችንም ይዤ እመጥቻለሁ። አያቻቸው እንዴት እንደሚያምሩ ስም ማን ነው? እማኒ እሺ። አንተስ? ንጉስ ንጉስ ንጉስ እና እማኒ ይባላሉ። እን ደህና ናቸው። ይቢያቸው እንዴት ናችሁ ቤተሰቦች፣ ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ መላ የእስልምና እምነት ተከታዮች እንኳን በሰላም አደረሳችሁ። ደህና ናችሁ? ጥሩ ጾም እንዴት ነው? የእኛም እየተቃረበ ነው እንግዲህ ኦርቶዶክሶችም፣ ዝግጅቱ ምኑ እንዴት ነው? እንዴት ነው ወድርቻችሁ? ልጆቹ በጣም በጣም ኧረ አይኔ ፋይል ላችሁ ያለ ያንተም አላ ያቸዋቸው፣ እንዴት እንደሚያምሩ ቤተሰቦች። በጣም ቆንጅዬ ልጆች ናቸው፣ ነው የሚያምሩት። እስቲ ኮመንት ላይ ነገሯቸው፣ እስኪ ውበታቸው እስቲ አድንቁላቸው። ንጉስና ማን ቆንጆ ነው ብለህ ታስባለህ እ? ቆንጆ ነው ብለህ ታስባለህ? እሺ አንተስ ቆንጆ ነው ብለህ ታስባለህ? ምን ያክል መቱ መቱ መቱ። አንተ አታስብም ቆንጆ ነው ብለህ የጠየቁትን እንዲደግምልኝ እነዚህ ሁለት ቆንጆ የመንትዮች ይዤ የመጣሁት እንግዲህ ለተንኮል ብዬ ነው። ተንኮል የምን መሰላችሁ እንግዲህ ባለፈው ለታ ሱራፌል አይታችሁታል። የሆነ ግብት ያለት ይዞ መጥቶ እንግዲህ በማዘር፣ መቶብኝ እንግዲህ በጣም ነው እንትን ያልኩት የነበረው በጣም ነው የደነገጥኩት የነበረውና ዛሬ ተንኮል ለሰራ አስቤያለሁ። ተይት ትስማሚያለሽ? መቼም አንቺ ትተባበሪኛለሽ ብዬ አስባለሁ። ይዛኔ ተባብረሽዋል። ምን ለማዝናናት ስለሆነ ተባበራለሁ። እርግጠኛ ነሽ? ምንም ችግር የለሽ። እና ምን አስብ መሰለሽ እንግዲህ እነሱን ማለት ነው፣ በስንት መከራ ነው ፈልጌ ያገኘኋቸው እንደግሞ የሚያምሩ በቃ መንትዮች። እና ምን አስብ ያለሁ መሰለሽ እኔ አሜሪካ አሜሪካ የምትሄድ ጓደኛለች እና አሜሪካ ሁለት አመት ስለምትቆይ ልጆቹን እኔ እንዳሳድግላት ሰጥታኛለች። ስለዚህ ሁለተኛ እናንተን ማየት አልፈልግም። 18 አመት ሞልቷቸዋል፣ ከዚህ በኋላ ቀንድ ልጥ አታበቅሉ። ስለዚህ በቃ እና እነሱን ስለማሳደግ እናንተ ቤት እንዳትመጡ የልጆች ቤት ነው ቤቱ ምናምን ትሄናለች ማለት ነው። ስለዚህ እንደዛ ነው የምትሄን። በቃ ሁለታችን እኔ እኔ ያጋንናለሁ እሱ የሚለውን ነገር እስኪ እናያለን፣ አብረን እናያለን። ይደነግጣል ብለሽ ታስቢያለሽ? አዎ ይደነግጣል። ለምን? ከቤት መውጣት አይፈልግም፣ መሄድ አይፈልግም። አዎ ከዚህ እኔ ሳባርራቸው እንዴት ነው ልንባረር ነው ብሎ ይፈራል። ስለዚህ ይደነግጣል ብዬ አስባለሁ። እኔም ለዛ ነው ይሄንን ፕራንክ ይዤ የመጣሁት። በቃ ደውዬለታለሁ፣ እየመጣ ነው እነሱ ራሱ ሲያቸው ምን እንደሚል። ኬክ የመሰሉ ልጆች ቆንጆ! እንዴ ነው ኬክ፣ ኬክ፣ ኬክ። ማን ነው ከሁለታቸው? አንተም? እሱስ? ሁለተኛው ኬክ፣ አንደኛ ኬክ። ማን ነው? ማን ነው ቆንጆ? ማን ነው ቆንጆ? ከሁለታቸው? ከሱ አንተ ቆንጆ ነህ ነው እንዴ? እሱ ነው እንዴ ቆንጆ? ትስማማላችሁ? ና ግባ። ተስማምተዋል። እንጃ ለምን እንደፈለገችን አላውቅም። እንዴ ኧረ ቆንጆዬ ልጆች እነማን ናቸው?

የእናንተን የልጅነታችሁን አስታወሱኝ። ኧረ ኬታ መጣሻቸው ስጦታ እናንተ የእግዚአብሔር ስጦታ አይደላችሁ? እና ታዲያ ወልደሽልኝ ቢሆን እናቅ ነበር። አሁን ኬታ ማን አታውቃትም? እንዴት አናቃት። ታናሽ ማን ነው? ታናሽ ማን ነው? ከሁለቱ ልገምት። እሱ ታናሽ። ማን ነው? ታናሽ ገምት። ማን ነው? ታናሽ እሱ። ታናሽ ማን ነው? እኩል ናቸው። አይደለ? ታናሽ ማን ነው? እኩል ናቸው። እኔ እኮ በጣም አስደንግጠውኝ ደስ ይላቸዋል። እነዚህ ልጆች የሰው ነው እ እ በዚህ ዘመድ ልጅ ይሰርቃል ጆሮ፣ አንተ ተሰርቀህ ነው ልጅ የትኛው ነው የሰርግሽው? አንድ ነው የሰርግሽው ወይስ ሁለት? በፊት እያው አንዱ ሰርክ ከዛ ደቆ እቺ ደግሞ አንዱ ሰርክ። ያማምራሉ፣ ግን ከምር ያምራሉ አይደል? በጣም ቆንጆ ናቸው። ቆይ ንገሪን እሺ። አሁን ከየት ነው ያመጣሻቸው? አሁን እውነቱን ነገር ነገር ነው። እነሱ ልንገራቸው? አዎ፣ ልንገራቸው? አዎ፣ ደስ ይላቸዋል። ንገሪን። አዎ፣ አይ ከፋል። እነዚህ ልጆችማ በቃ የኔ ልጆች ናቸው። የእኔ ልጆች ማለት በቃ የጓደኛዬ በቃ በአጋጣሚ አሜሪካ እንትን መጣላት ምን ልትሄድ ልጆቹ አላለቀላት። እሺ። የእሱ አለቀላት። ከሁለት ዓመት በኋላ ነው የእነሱ ተባለች። እሺ። ስለዚህ እ ወደዷችሁ ደግሞ ወደዷችሁ ብቻ። ስለዚህ ያሳድግልኝ እባክሽን፣ እኔ ለማንም መስጠት አልፈልግም ልጆቼ እና እባክሽን እነዚን የመሳሰሉ ልጆች ለምን አላሳድግላእ ስለዚህ አንቺ አጅልኝ፣ የመንታ መያዝ ልምዱ ስላለች እነዚህ ልጆች ለማንም አልሰጥም፣ ላንቺ ሰጥሻለሁ አለች። የምርሽ ነው። ስለዚህ እሺ፣ ምንም ችግር የለም። እነዚህ ልጆች፣ የመሳሰሉ ልጆች ደግሞ እንዴት እምቢ ልበላት? ስለዚህ አመጣኋቸው። አሁን እናንተ በኋላ ወደ እኔ ድርሽ አትሉ። ምን ምን እናንተ ወደ እኔ ድርሽ አትሉ። እነሱ መምጣታቸው እኛን ሊያባርረው አይ፣ ቤቱ በቃ አሁን ቤቱ ስለማይችል ትመጣላችሁ፣ ትጠይቃላችሁ። ለነሱ የሚያስፈልግ ነገር ካለ ታመኛላችሁ፣ እናንተ አቅማችሁ ይለናችሁ። ለእኔ ናቸው፣ ህጻናቶች ናቸው ለእኔ ሁል ጊዜ ግን፣ ምንድነው እነዚህ ልጆች ህጻናት ናቸው። እናንተ ቢያንስ ብዙ ነገር ተመለከቱ። ገና 3 አመታቸው። እና እናት ጊዜ ምን ያህል ጊዜ ነው እዛ የምትቆየው? ሁለት አመት ከሞላቸው ከሞላት በኋላ በቃ እነሱን የመውሰድ እንትን ይኖራታል። ስለዚህ እስከዛ ድረስ ነው የግድ ነው እኔ ጋር ልቀመጥ። እስከዛ ትምህርት ቤት ይገባሉ። ትምህርት ቤት ይገባሉ እንግዲህ በመስከረም። ስለዚህ ያው አቅም ካነሰ ይታግሱኛላችሁ።

እሱም አታግዙኝ ያላችሁ የደወልኩላችሁ አሁን አንተ እሱ ማለት ነው ነው ምግብ አሁን ያህል ጊዜ ሁለት አመት ሁለት አመት ከዚህ በኋላ ላተወሳቸውን ትችላለች። እንደ ሁኔታው ነው። ልጆቹ ያማምራሉ። የሚቀመጡን ችግር የለውም፣ ግን አትጎጃም። በዚህ እንመሻ አሁን አልጎዳም እና ደግሞ እኛን ድርሽ አትበሉ ማለት ምን ማለት ነው? ምነው ቀናችሁ? እንዴእእን ነው ስላችሁ ቀናችሁ። ቅናት ነው። ቅናት ሳይሆን የ ያስፈልግ ያስፈልግ በቃ። ከመጣችሁ ደግሞ ልብሳቸውን ታጥባላችሁ። በዚህ እንስማማለን። ልብሳቸውን ታጥባላችሁ ስትተኩሳላችሁ የእነሱን ማለት ነው። እሺ በቃ ልክ ስትመጡ ፕሮግራም አድርጌ እጠብቃቸዋለሁ የእነሱን ልብስ ለማጠጣው። አዎ፣ እንደውዬ ልብሳቸውን አዘጋጅተው አጥባችሁ ተኩሳችሁ አዘጋጅታችሁልኝ ትሄዳላችሁ። አዎ፣ ዝም ብለ እኔ ያኔ ማዘጋጀው። ለእናንተ ደግሞ የሚሆነው ነገር አዘጋጃለሁ። እስቲ ትስማማላችሁ አትስማሙ? እንዴት ነው ምን ነው ነው ነው? ከበላ ተስማማ እንዴ፣ ለምን እንዴ፣ ማገዝ ነው ከመጣችሁ፣ ታገዙኛላችሁ፣ ስራ ትሰራላችሁ ምክንያቱም ልብሳቸውን ታጥባላችሁ፣ አድርቃችሁ፣ ተኩሳችሁ፣ አስተካክላችሁ በየሻንጣቸው አስቀምጣችሁ ላይ ትሄዳላችሁ። በዚህ ተስማሙ እሺ። ልጆቹ ለማዳ ናቸው፣ ያው ለመዱ ነው። በአንድ ጊዜ ከፍ ከፍ አደረጉ። ችግር የለውም፣ ችግር የለውም። አሁን እኮ ልጆቹ ምንም ችግር የለባቸው። ለዚህ ነው ግን ምንድን ነው፣ ለእኔ ስራ ይበዛብኝ፣ ስራ እንዳይበዛብኝ እንግዳ ሁለት መምጣት አልችልም። እንግዳሁ ለ እንግዳ ከመጣን እኮ እኔ ብዙ ያደርጋችሁኝ ማለት ነው። እነሱን ልተዋቸው ነው እነዚህ ያደራ ልጆች አይናቸውም በቃ ሁሉ ሁሉ ጊዜን ከነሱ ጋር ነው የማደርገው። እሺ ምንድነው የምታደርጊው? ሰራተኛው ነው የሚያስፈልግሻል፣ ቤት የሚሰራ እንዳይከብድሻ። በዚህ ጊዜ ደግሞ እንደዛ ካላችሁ ዳ ሁሉ ነገር አመቻች ታይ ና ራሷ ኑሮ ካመቻችሽ ምን ካለች በኋላ ነው ሁሉ ነገር የሚሆነው። እስከዛ ድረስ ግን ያው ምንድ ቤት ውስጥ እንደዚህ ያደርጋል ምናምን። በዛ እኮ አይደለም እኮ አደራ ስለሰጣት እኮ ነው። ትችላለን። የሚያስቸግረው፣ ታስቸግራለህ፣ አስቸጋሪ እንደዛ ነው። አሁን ይህን ውሳኔ ወሰንሽው፣ በዚህ ምክንያት ልጆቹን አሁን ቤት ስታኖሪያቸው፣ ከስትንከባከቢያቸው እሱ የሚያስቸግርሽ ከሆነ ለነሱ ጊዜ አትሰጪም። ለዚያ ነው በቃ በእናታችን ደግሞ በጣም እርግጠኛ ነው። ከሁለቱ ደግሞ አንዱ አስቸጋሪ ነው ከሁለቱ አንዱ በጣም አስቸጋሪ ነው። እንደዛ ማለት ነው። አብረው ነው ደማ። አሁን ምን አሰብከን? ምን አሰብክ? እኔ እኮ ምን እንዳሰብክ ታውቂያለሽ? እኔ ምን እንዳሰብ እነዚህ ልጆች አሁን እሺ፣ አደረሰተችኝ። እኛን አትምጡ ማለት ምንም ሴንስ አይሰጥም።

በፍጭአታስቸግሩም ባታስቸግሩም እኔ ሁለቱን ነው የምፈልገው። ከአሁን በኋላ ተተክተውልኛል ቢያንስ እዋቅዱልኝ እንዲህ ያምጡልኝ ብላቸው በቤት የሚጠቅሙኝ እነሱ ናቸው። እዚያች ጋር አቀብሉኝ ብላቸው የሚጠቅሙኝ አሁን እነሱ ናቸው። እናንተ ውጭ ውጭ እያላችሁ ምን ትጠቅሙኛላቸው?

እንዴ ሁለት አመት ሙሉ እኮ ተናፍቅኛለሽ እኮ። ለምንድን ነው እንደዚህ? በቃ ንፍቅ ብላችሁ እንገናኝ። ችግር የለውም፣ ንፍቅ ብላችሁ በቃ። የእነሱ እናት መምጣታቸውን ስታይ ማን ስል እደውልላችኋለሁ፣ ያኔ ትመጣላችሁ። አማራጭ የለኝም። በኋላ ኑ እንዳትዪ ነው። ኧረ እኔ እነዚህን እያዩ የምናፍቃቸዋለሁ። በቃ እነሱ እናንተ አሁን ተተካላችሁ።

በተለይ በዚህ ነው እንጂ በቃ ላትሰጠኝም እንትን ብላ ነበር። ለሌላ ሰው ደግሞ ልፈልግ እንጂ እኔ እንደዛ ካልሆነ አለች። ደግሞ ልጆቹ አሳሱኝ፣ እኔ አሳሱኝ። በቃ ምን ላድርግ? ቢያንስ እናንተ ታውቃላቸዋ፣ አውቃቸዋል። ምናልባት እናንተ እንትን ካላቸው፣ አንዳንድ ጊዜ አንዳንዴ የኪሩቤል ና አንዳንዴ እየመጣ ምን አስፈላጊ እኔ አስፈላጊ ምንድነው የምትውሉት? እና ምንም ነገር ለማገዝ እኔ ላንቺ ዝግጁ ነኝ። እሺ አንዳንዴ ፀጉራቸውን ሊያስተካክል አለ አይደለ? የወንዶችን እንትን ለማድረግ አንዳንዴ እ

እኔ ጎበዝ ነኝ እንትን አልሰኝ የሆነ ድሮ የጤና ተቋም ጤና ባለሙያ ሆኜ መስራት ፈልግ ነበር። ሰው ስንከባ ከበጣም ጎበዝ ነኝ፣ ለዛ ነው የማታችን ሰው ስንከባ። አንተ ደግሞ ብዙ ውጭ ውጭ የወጣ ወጣ የማለቱ ነገር ስለሆነ ብዙም ማን ነበር ወጣ ወጣ የሚለው እውነት ለመናገር

ለ የት ጥግ ድረስ እንደምትሄድ ፕራንክ ለማድረግ ኬት ነው ያመጣችው። ሲ ይመስላሉ እነሱ እኮ እነሱ ማን እናንተን ነው የሚመስሉትየሚገርመው ነገር ደግሞ የሚገርመው ደግሞ የድሮ የእናንተ ህጻንታቸው እራሳቸው ነው ቁጭ

በጣም ተሰርቶልኛል። ዛሬ እንደነገርኩህ ግራ ተጋብቻለሁ። ምን ነው ግራ ተጋባሁኝ እንዴ? እንዴት በዚህ አሁን ትልልቆሽ እንዴት እንደዚህ ትችላለሽ? ግራ ተጋባ። እሚገርመው ግን አንዱ ያደረገውን አንዱ ማድረግ ይፈልጋል። ስለዚህ ወደ ኋላ እንደ ቱርኪ የሁለታችሁ የሁለታችሁ ጻነት ኮፒ ተደርጎ ተቀምጣለ ታው ታው ታው እያጫዋል እና ቤተሰቦቻችን እንግዲህ፣ ሁላችሁም እነሱን ከወደዳቸዋቸው ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ሴክሽን ላይ ፕራንክ ይወደዳችሁት ላይ ፕራንክ ለማድረግ የዚህን ያክል ድረስ እጓዛለሁ። ታክቶልኛል። መልካም ጊዜ ይመቻችሁ።